ንወንጌላማኞች ድምጽ ሰላምና ጸጋ ለምትመለከቱን እና ሁሉ እየተመኘው፣ በቀጣይ የዛሬውን አጀንዳችን የሆነውን የአቋም መግለጫ በጽሁፍ ነባለው። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት በተመሳሳይ ጾታ ግንኙነት ወይም ጋብቻ በቅንፍ ግብረ ሶዶማዊነት ላይ ያስተላለፈው የአቋም መግለጫ። ጥቅምት 2018 አዲስ አበባ። በዚህ ዘመን በምድራችን ላይ እጅግ በጣም አሳሳቢ እና ከሆኑትና ከመጽሐፍ ቅዱስ እውነት በተቃራኒ እየተከናወኑ ካሉ ኢሞራላዊ ኢሰብአዊ አጋንንታዊ ልምዶች መካከል አንዱና ዋነኛው የግብረ ሰዶማዊነት አስተሳሰብና ተግባር ነው። ይህ ተግባር ኢሰብአዊና ኢሞራላዊ ከመሆኑን ባሻገር በምድር ላይ ለጨለማና ለቅፉ መሰራፋት ምክንያት የሚሆን ምድርንም ታላቅ እርግማን ውስጥ የሚከትና ለእግዚአብሔር መንግስት የወንጌል ስራ እንቅፋት የሆነና ከነባራዊ የማህበራችን ባህላዊ እሴቶች ጋር የሚቃረብ እኩይ የህይወት ዘይቤ ነው። ስለዚህ እኛ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት አመራሮች የጉዳዩን አሳሳቢነትና አስከፊነት በመገንዘብ ሃይማኖታዊ ግዴታችንን እና ማህበራዊ ኃላፊነታችንን መወጣት እንደሚገባ የጋራ ስምምነት ላይ ደርሰናል። ይህንንም ውጥን ወደ መሬት ማውረድ ይቻል ዘንድ ለትውልዱ የእግዚአብሔር ቃል ትምህርት በማስተማር ከዚህ አስከፊ ተግባር ከመጠበቅና በጸሎት ከመጋደል በተጨማሪ በይፋ ጉዳዩን ማውገዝ እንዳለብን በማመን ይህን የአቋም መግለጫ አስተላልፈናል። የአቋም መግለጫውን ሙሉ ቃልም በዚህ እንደሚከተለው ይሆናል። አንደኛ ግብረ ሰዶማዊነትና መጽሐፍ ቅዱስ። እኛ የኢትዮጵያ ፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት አመራሮች ከሰብአዊ አምክንዮዎች ባሻገር ግብረ ሰዶማዊነትን ማውገዝ የሚያስችል በቂ መጽሐፍ ቅዱሳዊ መሰረት እንዳለ እናምናለን። በዚሁ መሰረት በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ሆነ በአዲስ ኪዳን የተመሳሳይ ጾታዎች ጋብቻ ወይም ግብረ ሰዶማዊነት የእግዚአብሔርን ስርዓትና ፈቃድ የሚቃወም ትውልዱን ለከፋ ስነ ልቦናዊና ማህበራዊ ቀውስ የሚያጋልጥ ኢ ሰብአዊና ኢ ሞራላዊ ድርጊት ወይም ኃጢአት መሆኑን የሚያስረግጥ ትምህርተ መለኮት መኖሩን አበክረን እናምናለን። የእምነት አባቶች ሆኑ ሐዋርያት የዚህን ድርጊት አስከፊነት ተረድተው በመንፈስ ቅዱስ በመረዳት በዝርዝር እና በጥልቀት እንደኮነኑትና እንዳወገዙት ቅዱስ ቃሉ ገልጦ ያስተምረናል። ዋቢ እንዲሆነን ዘፍጥረት ምዕራፍ 18 ቁጥር 16፣ ምዕራፍ 19 ከ1 እስከ 11፣ ዘሌዋውያን 18 ቁጥር 22፣ እንደገናም ሮሜ ምዕራፍ 1 ከ24 እስከ 27 ላይ መመልከት ይቻላል። እነዚህ ከላይ የተጠቀሱት የቅዱስ መጽሐፍ ክፍሎች እንደሚያስረዱ ከሆነ የተመሳሳይ ጾታ ጋብቻ ፍጹም መጽሐፍ ቅዱሳዊ ተግባር እግዚአብሔርን የሚቃወም ሰይጣናዊ ተግባርና ለከፋ ጥፋት የሚዳርግ በመሆኑ እጅግ አጥብቀን እንቃወማለን። በዚህ አስተሳሰብና ተግባር ውስጥ ያሉ ሰዎች ሁሉ በንስሐ ወደ እግዚአብሔር በመመለስ ከእግዚአብሔር ጋር እንዲታረቁ ጥሪያችንን እናስተላልፋለን። ሁለተኛ፣ ግብረ ሰዶማዊነትና የትውልድ ቀጣይነት እኛ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት አመራሮች በጽሑፍ ቅዱሳን በመጽሐፍ ቅዱሳችን በዘፍጥረት ምዕራፍ አንድ ቁጥር 27 ብዙ ተባዙ ምድርን ሙላቱ ለሚለው አምላካዊ ድንጋጌ ማስፈጸሚያ ብቸኛው መንገድ አንድ ወንድና አንድ ሴት ተቃራኒ ጾታዎች በሚያደርጉት ህጋዊ ጋብቻና ጥምረት ውስጥ በሚኖረው የትውልድ መተካት ስርዓት ብቻ መሆኑን አበክረን እናምናለን። ለዚህም ደግሞ መጽሐፍ ቅዱሳችን ዘፍጥረት ምዕራፍ አምስት ቁጥር ሁለት ላይ ወንድና ሴት አድርጎ ፈጠራቸው እንደሚል የተመሳሳይ ሰውጣ ወይም ግብረ ስጋቢነት ኢ ግብረ ገባዊ ድርጊት ግን ትውልድን ለመተካት እግዚአብሔር ካስቀመጠው ስርዓት ያፈነገጠ ኢሞራላዊ ድርጊት መሆኑን እና በዚህ ውስጥ የሚተካ ትውልድ ባለመኖሩ ለብዙ ተባዞ አምላካዊ ስርዓት እንቅፋት የሆነ አስተሳሰብና ድርጊት መሆኑንም ጠንቅቀን እንረዳለን። ስለዚህ ይህ ድርጊት ትውልድ በምድር ላይ እግዚአብሔር በወሰነው መንገድ እንዳይባዛ እንቅፋት የሆነ ይህ መጽሐፍ ቅዱሳ የተባርና እግዚአብሔርን የሚያሳዝን ኃጢአት መሆኑን እጅግ አጥብቀን በመሆኑ እጅግ አጥብቀን እንቃወመዋለን። ሶስተኛ ግብረ ሰዶማዊነት እና የጤና ቀውስ ተመሳሳይ ጾታ ጋብቻ ወይም ግብረ ሰዶማዊነት በብዙ የስነ ልቦናና የሕክምና ባለሙያ ምሁራን እንደተገለጠው በዚህ ድርጊት ውስጥ የሚገኙ ሰዎች ለበርካታ የስነ ልቦናና አካላዊ የጤና ቀውስ የተጋለጡ መሆናቸውን የሚያረጋግጡ አያሌ ሳይንሳዊ ማስረጃዎችም እንዳሉ ይታወቃል። ስለዚህ ግብረ ሰዶማዊነት በዜጎቻችን በተለይም በተተኪ ትውልድ ላይ የሚያስከትለው መንፈሳዊ ቀውስ በተጨማሪም ሥነ ልቦናዊና አካላዊ ቀውስ የሚያመጣ በመሆኑ አጥብቀን እንቃወማለን። አራተኛ፣ ግብረ ሰዶማዊነት እና ማህበራዊ ቀውስ። የተመሳሳይ ጾታ ግንኙነት ወይም ግብረ ሰዶማዊነት በጥቂት ሀገራት ካልሆነ በስተቀር በበርካታ ሀገራት ፍጹም የተወገዘ ነው። እንደ ኢትዮጵያ ባሉት ሀገራት ደግሞ በየትኛውም ሃይማኖትና ባህልም ሆነ ተቀባይነት የሌለው ድርጊት ከመሆኑ ባሻገር አገሪቱ በምትደራደርበት የቤተሰብ ሕግ ጭምር የተወገዘ ተግባር በመሆኑና ድርጊቱን በራሱ ኢ ሞራላዊ ኢሰብአዊ እና ከማህበረሰብ አኗኗር ስርዓት ያፈነገጠ በመሆኑ ማህበራዊ ቀውስ የሚያመጣው የማምጣት አቅጣጫው ከፍተኛ ነው። ስለዚህም ስለ ግብረ ሰዶማዊነት ከሃይማኖት አንፃር ብቻ ሳይሆን ከማህበራዊ ግንኙነት ረገድም እንቅፋት መሆኑን አውቀን እናወግዘዋለን። አምስተኛ፣ የቤተ ክርስቲያን ድርሻ የሰው ልጅ በኃጢአት በመውደቁ ምክንያት ከገጠመው መንፈሳዊ ውድቀትና ከገባበት ህግማን የተነሳ እግዚአብሔር ከጥንት ጀምሮ ልዩ ልዩ መፍትሄዎቹን ለሰው ልጆች ሲያዘጋጅ እንደነበረ ቅዱስ ቃሉ ይነግረናል። በአዲስ ኪዳን ጌታችን ኢየሱስ ክርስቶስ በስጋ ወደ ምድር በመምጣት ስለ ሰው ልጆች ኃጢአት ሁሉ በመስቀል ላይ ደሙን አፍስሶ በመሞቱ ሞታችንን በህይወት፣ ኃጢአታችንን በእርሱ ጽድቅ፣ እርግማናችንንም በበረከት ከእግዚአብሔር ተለይተን የነበርነው የቁጣ ልጆች ወደ እግዚአብሔር የልጅነት ስልጣን ለውጦታል። ይህ የደህንነት ወንጌል በቤተ ክርስቲያን በኩል ለፍጥረት ሁሉ ተሰብቋል፣ ይሰበካል። ስለዚህ ቤተ ክርስቲያን በግብረ ሰዶማዊነት አስተሳሰብና ተግባር ውስጥ ላሉት ሰዎች ሁሉ በእግዚአብሔር የርኅራይ ልብ ከዚህ የጥፋት አዘቅት ውስጥ እንዲወጡ ወንጌል እንሰብክላቸው ይገባል። በደሙ የማይነፃ ኃጢአት፣ በስሙም ኃይል የማይሰበር እርግማን፣ ደግሞ በመንፈስ ቅዱስ ኃይልና በቃሉ ጉልበት የማይበጠስ እስራት የለምና ስለዚህ፣ ለነዚህ ወገኖች ወንጌልን ከመስፈ ጎን ለጎንና በሕክምና ባለሙያዎች በተደረጀ የአማካሪዎች ቡድን በማዋቀር ብንሳ ለሚመለሱት የምክር አገልግሎት በመስጠት መደበኛ ህይወታቸውን እንዲመሩ ልታደርግ ይገባል። አንዳንዶችንም ከእሳት ነጥቃችሁ አድኑ ይሁዳ ምራፍ 1 ቁጥ 22 መባላችንን በራሱ የባለ አዳራነት ጥሪ መሆኑንም እንገነዘባለን። በመጨረሻ እኛ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት አባል ቤተ እምነቶች የዚህ ድርጊት አሳሰባይነትና አስከፊነት በመረዳት በጉዳዩ ላይ ያለንን የተቃውሞ ድምፃችን በይፋ እናሰማለን። እኛ የኢትዮጵያ ወንጌል አማኞች በዚህ ድርጊት ውስጥ ለሚገኙ ሰዎች እውነተኛውንና የሚያድነውን የክርስቶስን ወንጌል በፍርሃትና በርኅራኄ ልብ መስበክ መለኮታዊ ኃላፊነታችን እንደሆነም እናምናለን። የድርጊቱ ሰለባ የሆኑትንም በንስሐ በይቅርታ እንዲመለሱ ጥሪያችንን በእግዚአብሔር ርኅራኄ እያስተላለፍን ከተቋሙ አቋም መግለጫ በተጨማሪ በየቤተ እምነቶቻችን ሁሉ የጉዳዩን ኃጢአትነት፣ ኢሞራላዊነትና ኢሰብአዊነት ከመቼውም ጊዜ በላይ ለትውልዱ በግልጽ በማስተማር ወይም በግልጽ ማስተማር እንዳለብን የጋራ ስምምነት ላይ የደረሰ ሲሆን ይህንን በመተግበር ሃይማኖታዊና ማህበራዊ ኃላፊነታችንን ለመወጣት አስቸኳይ ልዩ ግብረ ኃይል እንዲቋቋም ወስነናል። ሰላም ለሁላችሁ ይሁን። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት ጥቅምት 2018 አዲስ አበባ ዲዛይን አርጎ ሰርቶታል ወይም ደግሞ ያንን ክሬት አድርጓል ማለት ነው እግዚአብሔር ስለዚህ ከጋብቻ ሰሪው ከዲዛይነሩ ውጭ ያለ ማንኛውም የጋብቻ ስርዓት የረከሰ ነው የተበላሸ ነው ወይም ደግሞ ውስጡ ምንም አይነት ትሩፋትና በረከት ጥቅም የለበትም ማለት ነው ስለዚህ ሰሪው ከሰራው ውጭ ያለው ስርዓት ሁሉ ቤተክርስቲያን ትቃወማለች ለምን የጋብቻ ሰሪ እግዚአብሔር ስለሆነ በምድር ላይ ደግሞ ቤተ ክርስቲያንን ያስቀመጣት የእሱ ወኪል ስለሆነች ቤተ ክርስቲያን እሱን ድምፁን ልታስተጋባለት ከሱ አደራረግና ስርዓት ውጭ ያለን ነገር ማንኛውንም ነገር እንድትቃወም በምድር የተቀመጠች ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያንና አብያተ ክርስቲያናት፣ ማንኛውም ክርስቲያን ይሄንን በተመሳሳይ ፆታ ጋብቻ ላይ ያለውን ጉዳይ ሊቃወመውና ሊያወግዘው ይገባል ብለን እናምናለን። እንደውም ድምፁን ከፍ አድርጎ ሊከለክለው፣ ሊያግደው፣ በጸሎት በተቃውሞ ይሄንን ነገር ሊመክተው ይገባል ብለን እናምናለን። ስለዚህ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ሕብረት ከዚህ አንግል አንጻር ሰሪው ከሰራው ውጪ የመሆንን ማንኛውንም የጋብቻ እንቅስቃሴ ድምጿን ከፍ አድርጋ ለመቃወም ነው ዛሬ ይህንን በፊት ለፊታችሁ እየተቀመጥ ነው ማለት ነው። አሁን አንዳንድ ጊዜ አንዳንድ ነገር አሁን በሰጠነው መግለጫ ላይ አንዳንድ ነገር ሊነሳ ይችላል። ይህን እኛ ሚያዚያ 15 2015 በቀን 17 ነው በቢሾፍቱ ደብረ ዘይት ተሰብስበን ገና ሩቅ ሊመጣ ያለውን ነገር አይተን ከማለት ከሶስት ዓመት ሁለት ዓመት በኋላ በፊት ማለት ነው ይህንን የአቋም መግለጫ አውጥተን ለካውንስሉ ለተለያዩ የአብያተ ክርስቲያናት በጽሁፍ ሰጥተናል። ዛሬ በዚህ አይነት መልክ በፊት ለፊታችሁ የቀረብነውና የተቀመጥንበት ምክንያት ግን አሁንም ድምፁን ከፍ አድርገን ማሰማት እንዳለብን ከጽሁፍ ባሻገር ድምፃችን መሰማት እንዳለበት ስለተረዳን ነው። በፊታቸው ያለነው ማለት ነው። ከዚህ ከተመሳሳይ እጾታ ጋብቻ ውጪ ደግሞ የኢትዮጵያ የፍቅር ወንጌላ አማኞች አብያተ ክርስቲያናት። ሌላም በዚያን ጊዜ የተሰበሰብንበትና አጥብቀን ያወገዝነው የኮነናቸው ነገሮች ነበሩ፣ ወይም ደግሞ እንዳይስፋፉ በጣም ልንሰራባቸው ይገባል ብለን በዚያን ጊዜ ያወጣናቸው መግለጫዎች ነበሩ፣ የተወያየንባቸው ነገሮች ነበሩ። እነሱም ራሱ እግዚአብሔር በቤተክርስቲያን የሚደረጉ ቅዱስ ጋብቻዎች ቤተ ክርስቲያን ውስጥ ያሉ በወንድና በሴት መካከል ያሉ ቅድም እንዳልኩት ዲዛይነሩ ዲዛይን ያደረጋቸው ጋብቻዎች ላይ አሁንም ደግሞ ሌላ የፍቺ አደጋዎች እያንዣበቡ ነው። በብዛት በቤተ ክርስቲያን ውስጥ በአሁን ሰዓት የተለመደ የመጣ አንድ በጋብቻ ላይ ያለ አደጋ አለ። እሱም ደግሞ ምንድን ነው? ፍቺ ነው። ይህንንም ደግሞ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ፍቺን እግዚአብሔር እጠላለው እንዳለ በዛ በእግዚአብሔር መንፈስ ውስጥ ሁነን ፍችንም እንደምንቃወም ተደጋጋሚ ተደጋጋሚ ጋብቻዎችን በጋብቻዎች ላይ ሌላ ጋብቻ፣ በጋብቻ ላይ ሌላ ጋብቻ። በጣም ፍችን ያቀለለ መንፈስ አለ። ፍችን ተራ ያደረገ መንፈስ አለ። ምን አለበት የሚል መንፈስ እንዳለ እንረዳለን። እከሌስ እንደዚህ ሆኖልህ፣ እከሌስ እንደዚያ ሆኖልህ። እኛ ነገሮችን የምንመዝነው እና ነገሮችን የምናየው ቱምቢያችን የሆነ ሰው ፈትቶ ማግባቱ ሳይሆን አሁንም ወደ መጽሐፍ ቅዱስ ወደ ኦሪጂናል ስቴት ስንመለስ እግዚአብሔር ፍችን ይጠላል። እኛም የፍቅር ወንጌል አማኞች አብያተ ክርስቲያናት ፍችንም የምንቃወሙ የማንደግፍ ተደጋጋሚ ጋብቻዎችንም የማንደግፍ መሆናችንን በዚያን ጊዜ በነበረን ስብሰባ ላይ እንደዚሁ በደንብ አድርገን አይተናል። ከዚህ ውጭ ባሉት ደግሞ ኢ መጽሐፍ ቅዱሳዊ የሆኑ አስተምሮቶች እንደገናም ደግሞ መጽሐፍ ቅዱሳዊ የሆኑ ልምምዶች ገስታው ሰዎች የተለያዩ መጽሐፍ ቅዱሳዊ የሆኑ ልምምዶችንም እንደምንቃወም በዚያን ጊዜ በጽሁፍ ለካውንስሉ ቀድመን ማለት ነው። አሁን አሁን የሚወጡ መግለጫዎች ምናልባት እኛ በጽሁፍ ስለሰጠ ነው እንጂ እኛ ያንን በአቋም ደረጃ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት እንደምንቃወም ያን ጊዜ በጽሁፍ ሰጠናል ማለት ነው፣ ለካውንስሉ፣ ለተለያዩ አብያተ ክርስቲያናት። ስለዚህ አሁንም በማጠቃለል የምናገረው ነገር ቢኖር ከዚህ ከተመሳሳይ ጾታ ጋብቻ ውጭ ቅዱስ ጋብቻ ሁነው በቤተክርስቲያን ስርዓት እግዚአብሔር እንዳየው እና እንዳለው መሰረት የተጋቡ ሰዎችን እንዲሁም ደግሞ ፍቺ እያደረጉ ያሉ ሰዎችንም አጥብቀን እንደምንቃወም፣ ፍቺን እንደማን እንቀበል? እንደዚሁም ደግሞ ኢመጽሐፍ ቅዱሳዊ የሆኑ ልምምዶችን ኢመጽሐፍ ቅዱሳዊ የሆኑ አስተምሮዎችን ገስታውሶችን የማንቀበል መሆናችንን በዚሁ አጋጣሚም ለማረጋገጥ ነው፣ ይህን ጋዜጣዊ መግለጫ ለመስጠት የፈለግ ነው። ስለሰማችሁ እኛ አመሰግናለሁ። እግዚአብሔር ይባርካቸው።